መሰብ የአንድ ማዕከል አገልግሎት ዋና መነሻው የመንግስት አገልግሎት አሰጣጥ እና አስተዳደር ሪፎርም ነው። ፍጣን አገልግሎት፣ ከሙስና የጸዳ አሰራር፣ ለዜጋዎች ከእንግልት የተላቀቀና የሲቪል ሰርቪስ የሪፎርም እሳቤዎች ደግሞ ዋና የዓላማው መሰረቶቹ። የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የተለያዩ የሚኒስቴር መስሪያ ቤት ተቋማትን ከሚመሩ ከፍተኛ የስራ ኃላፊዎች ጋር በመሆን መሰብ የአንድ ማዕከል አገልግሎት የአሰራር ሂደት ነው ና አጠቃላይ ተቋማዊ ሁኔታን ጎብኝተዋል። ይህ የሲቪል ሰርቪስ አገልግሎትን ትርጉም ባለው መልኩ የመቀየር እርምጃ ሀገራዊ እድገትን በተጨባጭ የማረጋገጥ አንድ ዘርፍ መሆኑን የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናግረዋል። አንዱ የእድገት መነሻም ለዜጎች የሚሰጥ አገልግሎት ነው። አንድ ተገልጋይ አንድ ተቋም ውስጥ ሄዶ ቀን ሙሉ የሚውል ከሆነ ወይ ደግሞ የሚመላለስ ከሆነ ሌላ ቦታ የሚሰራውን ስራ እየተወ ነው ማለት ነው። ስለዚህ በሌላ በኩል ምንድን ነው የአገር እድገት የሚጎዳ ነገር አለ ማለት ነው። ዜጎች ያለአግባብ ጊዜያቸውን ስራቸው ላይ ሳይሆን ሌላ ቦታ አገልግሎት ለማግኘት ከመንገላታታቸውም በላይ በአገር ኢኮኖሚም ላይ በራሳቸው የቤተሰብ ህይወት ላይም ትልቅ ተጽዕኖ ያለው መሆኑን ሁላችን የምንረዳው ነው። በመሰብ የአንድ ማዕከል አገልግሎት በመጀመሪያው ምዕራፍ የተካተቱ ተቋማት ለቀጣዮቹ አብነት ለመሆን እየሰሩ ነው። አገልግሎትን ለማዘመን ሌሎች ሀገራት የተራመዱትን ከመመርመር ባለፈ የሀገር ልጅስ ምንሰራ የሚለውም ታስቦበታል። የስራና የምርምራቸው ውጤትም ተካቷል። እንግዲህ የመንግስት አገልግሎት ለማዘመን እንዲቻል ብዙ ተሞክሮች ተወስደዋል። ከተወሰዱ ተሞክሮች የተማርነው ነገር ምንድን ነው? የአገልግሎት አሰጣጥ ዘመናዊ ለማድረግ በርካታ ሚሊዮን ዶላሮች እንደሚያስፈልግ አይተን ነበር። ነገር ግን አጠቃላይ ነገሩን ስናየው በራሳችን ለምን መስራት አንችልም የሚል አርቲፊሻል ኢንቴሊጀንስ፣ ኢትዮ ቴሌኮም፣ ኢንሳ እንዲሁም ደግሞ የኢኖቬሽንና ቴክኖሎጂ ሚኒስትሪ እና ሌሎች ቦታም ያሉ መሀንዲሶች ተሰባስበው በአርቲፊሻል ኢንቴሊጀንስ መሪነት ይህን ስራ እንዲሰሩ የቤት ስራ ተሰጧቸው ነው ይህንን ቴክኖሎጂ የሰሩት። በማዕከሉ ከዚህ በፊት በብዙ መልኩ ተበታትነው የነበሩ ተሰብስበው ለአገልግሎት ተሰልፈዋል። ዲጂታላይዜሽን አሰራር ደግሞ የመተግበሪያ መንገዱ ነው። በጣም ጥሩ ቴክኖሎጂ ዘመኑ አሁን ያፈራውን አሁን የደረሰበትን ቴክኖሎጂ ነው እየተጠቀምን ያለነው። ከዚያም በላይ ደግሞ ወጣቶች ያው ቴክኖሎጂ ሲባል እዚህ የሚሰጥ አገልግሎት በነገራችን ላይ ከወረቀት የጸዳ አገልግሎት ነው ወረቀት እዚህ አካባቢ ምንም አያስፈልግም ዲጂታል ነው አገልግሎቱ ምናልባት ዲጂታል ለመጠቀም የሚቸገሩ አካላት ካሉ ደግሞ በጎ ፈቃደኞች አሉ እነሱን የሚረዱ ደግሞ ሞሰብ በስራ አፈጻጸም ቁጥጥር ልዩ ነው እንዴት ሞሰብን በጣም ልዩ የሚያደርገው ብዙ ቦታ ሰው ስራን ለመምራት በጣም ጥረት ያደርጋል ስራንም እየመራው ነው ብሎ ያስባል ነገር ግን ስራውን አንዳንድ ጊዜ ወይ ደክሞኛል ወይ የሆነ ነገር የሰውየው አጠቃላይ ሁኔታ ይወስነዋል። ሰዎች በጣም የተለያዩ ናቸው። አንዳንዱ በጣም ታታሪ የሆነ ሰው አለ፣ አንዳንዱ ደግሞ በጣም የሚሰንፍ አለ። ብዙ ነገሮች ስላሉ የሰዎችን ባህሪ፣ ስነምግባር የተላበሰ ነው የአገልግሎት አሰጣጥ። ነገር ግን እዚህ ሞሶብ ላይ ሰዎች ስራን ብቻ አይደለም የሚመሩት ስራው ራሱ ሰዎችን ይመራቸዋል። ምክንያቱም አንድ ስራ ካልተሰራ የሆነ ተገልጋይ መጥቶ ካመለከተ ለምን እንዳልተሰራ ለምን በዚያ ሰዓት እንዳላለቀ በዚያች ዴስክ ላይ ወይም ደግሞ ዚያች ዴስክ ላይ በሚሰራው ሰው ላይ አጠቃላይ ሪፖርት ጀነሬት ያደርጋል ሲስተሙ የሰጠውን አገልግሎት አይቶ ቴክኖሎጂ እንጠቀማለን። ወጣቶች እዚህ የሚሰሩበት አገልግሎት ነው። ከምንም በላይ ደግሞ ስራ ሰዎችን የሚቆጣጠርበት ማዕከል ነው። በቀጣይ በሞሰብ የተጀመረው የሲቪል ሰርቪስ እርምጃ ወደ ክልሎች ይስፋፋል። ስራው በሀገር ልጅ እጅ የተሰራ ነውና አገልግሎቱ እንዲዳረስ በመንግስት በኩል ያለውም ትኩረት ሰፊ ሆኖ መቀጠሉን ምክትል ጠቅላይ ሚኒስትሩ አንስተዋል። ብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ስብሰባ ነበረ ከስብሰባው በኋላ ነው የተመረቀው። ሞሰብ በክቡር ጠቅላይ ሚኒስትራችን እና የፓርቲያችን ፕሬዝዳንት እና የዚያኔ ለክልሎችም የተሰጠው አቅጣጫ፣ አሁን ሶፍትዌሩ በእጃችን ነው። እኛ ራሳችን የራሳችን መሀንዲሶች ነው የገነቡት። እንደፈለግን ማባዛት እንችላለን፣ እንደፈለግን መቀያየር እንችላለን እንደ አገልግሎቱ። ስለዚህ መሀንዲሶች ስላሉ እያንዳንዱ ክልል ቢያንስ አንድ የሞሰብ አገልግሎት መስጫ ማዕከል ማደራጀት አለበት የሚል አቅጣጫ ተሰጥቷል። እንግዲህ ክልሎች ይህንን የሚፈጽሙ ይሆናሉ ወደፊት ከቻሉ ከፈጠኑ እስከ ሶስት ወር ካልፈጠኑ ደግሞ ከዚያም በኋላ አገልግሎታቸውን በዚያ መሰረት ያስኬዳሉ ብለን እናስባለን። ይህ የሞሰብ አገልግሎት ከአሁን ቀደም የነበሩ ጉድለቶችን ሁሉ ያረመ፣ ክፍተቶችን የደፈነ የልህቀትም አብነት ሆኗል። የፌዴራል መንግስት እንግዲህ ከዚህ በፊት ያለፈባቸዋሉ በየተቋሙ የኦንላይን አገልግሎት አለን ዲጂታል አድርገናል እንዲህ አድርገናል የሚል በጣም በርካታ ንግግሮች ነበሩ። ነገር ግን ሁሉም አጠቃላይ ያለው ሲስተም ሲፈተሽ አንደኛ የኢንቴግሬሽን ችግር ያለበት፣ አንዳንዱ ሲስተም ደግሞ በጣም ኦልድ ቨርዥን ወይም ደግሞ የቆዩ ሶፍትዌሮች፣ አፕሊኬሽን አፕሊኬሽኖች የሚጠቀም በመሆኑ ምክንያት አዲስ መገንባት ስላስፈለገ ነው። ሁለተኛ ሁሉም ተቋም በአንድ ማዕከል የሚሰጥበትን መናበብ የሚፈጥር ስላልነበረ በዚያ መሰረት ነው ወደዚህ የገባ ነው።